ብዙህ ቤትና መኪና የምትገዙ ሰዎች ከባድ ጥንቃቄ አድርጉ። መንግስት አዲስ አይነት አሰራር በተግባር ላይ አውሏል። በጥብቅ ማስጠንቀቂያ ነው። ይህንን አሰራር በተግባር ላይ ያዋለው በኋላ ችግር ውስጥ እንዳትገቡ፣ ገንዘባችሁን እንዳትከስሩ፣ ላላስፈላጊ የፍርድ ቤት መጓተት ራሳችሁን እንዳትዳርጉ፣ ስለዚህ ከባድ ጥንቃቄ እንድታደርጉ ይህንን መረጃ አካፍላችኋለሁ። የግል ቤትና ኮድ ሁለት መኪና ጭምር በሽያጭ ስታስተላልፉ ወይም ስም ለማዞር ስታስቡ የታክስ ክሊራንስ ግዴታ አድርጓል መንግስት። ከዚህ በፊት እንደምታቁት እንግዲህ ኮድ ሶስት የሆነ በንግድ የተመዘገበ መኪና ሲሸጥ ያው እንደምታቁት ክሊራንስ ስም ለማዞር ማምጣት ግድ ይላል። ምክንያቱም ኮድ ሶስት መኪና የንግድ በመሆኑ ግብር ስለሚከፍል ያን የግብር ግዴታውን ስለመወጣቱ ክሊራንስ ማምጣት አለበት ከገቢዎች። እንደዚሁም ደግሞ የንግድ የሆነ ሕንፃ ወይም ደግሞ ሌላ ግንባታን ስትገዙ ክሊራንስ ማምጣት ግድል ነበረ። ነገር ግን መንግስት አሁን የግል ቤታችሁንም መኖሪያ ቤታችሁንም ስትሸጡ፣ እንደዚሁም ደግሞ ኮድ ሁለት የሆነ የቤት መኪናም ሲሸጥ የንግድ ያልሆነ ሰውየው፣ ሻጩ ስም እንዲዞርላችሁ ለገዢው የታክስ ክሊራንስ ማምጣት ግዴታ አድርጓል። ይህ ማለት እንግዲህ ንብረቱን የሚሸጠው ሰው ብዙ ሰው እንግዲህ የቤት መኪና ሊኖረው ይችላል፣ መኖሪያ ቤት ሊኖረው ይችላል። የሚሸጠው ነገር ግን ቲን ላይ ኖረው ይችላል፣ ወይም የታክስ ከፋይ መለያ ቁጥር ላይ ኖረው ይችላል። ስለዚህ ይህ ሰው የታክስ መለያ ቁጥር ወይም ደግሞ የታክስ ከፋይ መለያ ቁጥር ቲን ነንበር ሊያወጣ ሊደረግ ነው ማለት ነው። ካለው ደግሞ በዛ ቲን መሰረት መንግስት በእዳ እንደማይፈልገው ክሊራንስ ማምጣት ይኖርበታል ማለት ነው። ይሄ እንግዲህ አዲስ አይነት አሰራር ነው። መንግስት በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በኩል ተግባራዊ ያደረገው እንግዲህ አዲስ አበባ ከተማ አስተዳደር ገቢዎች ቢሮ ለመሬት ልማትና አስተዳደር ቢሮ ይሄ ቤትን በተመለከተ ስም እንዳይዞር ክሊራንስ ካልመጣ በስተቀር የግል ቤትም ቢሆን እንግዲህ በንግድ ያልተመዘገበ ለመኖሪያ የተመዘገበ ቤትም ቢሆን ስም እንዳይዞር ክሊራንስ ካልመጣ በስተቀር ለመሬት ይዞታና ምዝገባ እንዲሁም መረጃ ኤጀንሲ መኪናን በተመለከተ ደግሞ ለአዲስ አበባ ከተማ አስተዳደር ለተሽከርካሪና አሽከርካሪ ፈቃድና ቁጥጥር ባለስልጣን እንግዲህ በሚያዝያ 30 2017 በምክትል ቢሮ ኃላፊው ቢሎ ቢሮ ኃላፊዋ ወይዘሮ ወርቅነሽ ሰቦቃ የተፈረመ ደብዳቤ እንግዲህ እንዲደርሳቸው ተደርጓል። እንግዲህ መንግስት ይሄንን አድርግ ያለው ያለው ምንድን ነው ማንኛውም ግለሰብ እንግዲህ ኮድ ሁለት ተሽከርካሪ ወይም ለማናቸውም አገልግሎት ለመኖሪያ ለቅይጥ ወይም ለድርጅት የሚጠቀምበትን ቤት ወይም ያልተጠናቀቀ ራሱ ጅምር ቤት ራሱ ጅምር ግንባታ በሽያጭም ሲያስተላልፍ አንድ ሰው በማንኛውም መንገድ በስጦታም ሊሆን ይችላል በሚያዞርበት ጊዜ የመንግስትን ግብር ስለመክፈሉ ወይም የሚከፍለው ክፍያ እዳ የሌለበት ስለመሆኑ የሚገልጽ ከአዲስ አበባ ገቢዎች ቢሮ የታክስ እዳ ነፃ ክሊራንስ ማስረጃ እስካላቀረበ ድረስ የስም ዝውውር እንዳይፈጸምለት በሚል እንግዲህ ማስጠንቀቂያ ተሰጥቷል። ውድና የተከበራቸው ፕሮግራሜ ተከታታዮች፣ ይህ ማለት እንግዲህ ኮድ ሁለት መኪና እንደዚህ በፊቱ የመኖሪያ ቤት ለንግድ ያልሆኑ ነገሮችን ስትገዙ ዝም ብላችሁ ክሊራንስ ሳይመጣ ማዞር አትችሉም። ስለዚህ አይበለውና እናንተ ኮድ ሁለት መኪና የቤት የገዛችሁት መኖሪያ ቤት የገዛችሁት ሰው የታክስ እዳ ቢኖርበት ቀድማችሁ ለዚህ ሰው ገንዘቡን ከከፈላችሁ በኋላ ስሙ አይዞርላችሁም ማለት ነው። ያ ደግሞ ለተጨማሪ መጓተት ለተጨማሪ መካሰስ ነው የሚዳርጋቸው። እንግዲህ ብዙ ጊዜ ታክስ ከፋዮች በታክስ እዳ የመያዛዝ የሚያሚያ ሲያዩ ውሳኔ ማስታወቂያ ሳይወጣ ቀድመው ንብረቱን ያሸሹ ነበረ አንዳንድ ሰዎች። ገቢዎች ቢሮ ግን እንግዲህ ለባንክ ለቤቶችና መሬት ማኔጅመንት እንዲሁም ለትራንስፖርት ባለስልጣን የግድ ደብዳቤ ካልጻፈ የሚያዝበት አጋጣሚ አልነበረም። ከዚህ በፊት የታክስ ውሳኔ ማስታወቂያ ከወጣም በኋላ እንግዲህ አውቆ ንብረትን በማሸሽ በሚል ተከሶ ነው አንድ ሰው ሊያዝ የሚችለው። ይህ ደግሞ እንግዲህ ያለውን ሂደት በጣም ረጅም ያደርገዋል። አሁን ላይ ግን ያንዳንዱ ቤትና መኪና ሻጭ በመንግስት ታክስና ግብር እንደማይፈለግ ከገቢዎች እንግዲህ ክሌራንስ ካላመጣ ሰነዶች ማረጋገጫ እና ምዝገባ አገልግሎት ላያዋውል ወይም መሬትና ትራንስፖርት መሬት እንደዚሁም ደግሞ የከተማ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ስም አያዞርም ማለት ነው። ስለዚህ በጣም ከፍተኛ የሆነ ጥንቃቄ ያስፈልጋሉ። ውድና የተከበራቸው ፕሮግራም ተከታታዮች አነስተኛ ነገር ይምሰል እንጂ በጣም ከፍተኛ ጣጣ ይዞ የሚመጣ ነው እንግዲህ በሕግ ይሄን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ይሄን ሰርኩላር ለመሬት ልማትና አስተዳደር ቢሮ ለመሬት ይዞታ መዝገባና መረጃ ኤጀንሲ ቤትን በተመለከተ መኖሪያ ቤት የሚሆን ቅይጥ የሚሆን ለቢዝነስና ለመኖሪያ ለቢዝነስ የሚሆን ጅምር ግንባታ የሚሆን አጠቃላይ የቤት ሽያጭን በተመለከተ የማይንቀሳቀስ ንብረት ሽያጭን በተመለከተ ስም እንዳይዞር ብሎ ይህንን ሰርኩላር ሲበትን ይህን ትዕዛዝ ሲያስተላልፍ የዚህ ትዕዛዝ የህግ መሰረቱ በአዋጅ የተፈቀደው የቱ ጋር ነው የሚለውን ያሳየ የለም። ከዚህ በፊት ብዙ የህግ ባለሙያዎች ቅሬታ እንደሚያቀርቡት እንግዲህ አሁን አሁን በተለይ በኃላፊ ደረጃ በቢሮ ደረጃ የሚሰጡ ትዕዛዞች የሚተገበሩ አሰራሮች ፍጹም ህግን ተቃራኒ የሆኑ አሰራሮች እየሆኑ መጥተዋል። ሳይጠኑ ህግ መቀየር ካለበት በፕሮሲጀሩን ጠብቆ አካሄዱን ጠብቆ ህግ የማውጣት ሂደቱን ጠብቆ መቀየር ሲያስፈልግ ወይም ደግሞ ሲገባው። ነገር ግን በአንድ ኃላፊ ትዕዛዝ በሆነ ቢሮ ትእዛዝ ከህጉ ጋር ፍጹም ተቃራኒ የሆነ ነገር ነው ተግባራዊ እየተደረገ ያለው ያ ምንድን ነው እንግዲህ ምንም እንኳን አገርን ይጠቅማል ሰውን ይጠቅማል ብልሹ አሰራርን ያስወግዳል ወይም ደግሞ ሌብነትን ያስቀራል ተብሎ ቢታሰብም ቀድሞ ህጉን ማሻሻል እንጂ ሰርኩላር በመጽሐፍ ደብዳቤ በመጽሐፍ የህግ ጥሰት መፈጸም አግባብ አደለም ውድና የተከበራችሁ ፕሮግራም ተከታታዮች ስለዚህ የግል ቤት የመኖሪያ ቤት ስትገዙ ኮድ ሁለት መኪና ስትገዙ ይሄንን ታሳቢ በማድረግ በመጀመሪያ ያ የምትገዙት ሰው እዳ የሌለበት መሆኑን ፋይሉን አጣርታችሁ የዛን ሰው በእዳ የማይፈለግ መሆኑን በተሻለ መጠን ማጣሪያ አድርጋችሁ መግዛት ወይም ደግሞ ክሊራንሱን ካመጣ በኋላ ይህ ሰው ከታክስ እዳ ነጻ መሆኑን ካወቃችሁ በኋላ ከእሱ ጋር ቤትም መኪናም የመግዛት ውል ማድረግ አለባችሁ እንጂ ቀድማችሁ ገንዘብ ከከፈላችሁ በተጨማሪ መጓተት ነው ራሳቸውን የምታደርጉት እጃችሁ ላይ እያለ ቤቱም ይሁን መኪና በታክስ ዕዳ ሊሸጥበት፣ ሊወሰድበት፣ ሊወረስበት የሚችል አግባብ ስላለ ይሄንን በጣም በጥንቃቄ ማየት አለባችሁ። ድን የተከበራችሁ ፕሮግራም ተከታታዮች ሌሎች ኢትዮጵያን ወንድመቶቻችሁ እንዲሰሙትና ከፍተኛ ጥንቃቄ እንዲያደርጉ ይሄንን ሼር ማድረጋቸውን ለእነሱ ማድረሳቸውን አትርሱ። ሌላ ከዚሁ ከግብር ርዕስ ሳንወጣ ሌላም ገራሚ እንደዚሁ ሰርኩላር እንግዲህ ተበትኗል በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በኩል ይሄ ምንድን ነው እንግዲህ በከተማው ያሉ የገበያ ማዕከላት ህንፃቸውን ለተከራዮች ያከራያሉ ተከራዮችም እንግዲህ ለተለያዩ የንግድ አገልግሎት የተከራዩቸውን ሱቆች ቢሮዎች ክፍሎች ይጠቀሙባቸዋል ስለዚህ ለነዚህ በከተማው ላሉ ሁሉ ለህንፃዎች ምንድን ነው ያለው? የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በህንፃቸው ላይ ተከራይተው የሚሰሩ ግብር ከፋዮች የታክስ ክሊራንስ ሳያመጡ ከተከራዩት ቤት መልቀቅ እንደማይችሉ፣ ከተከራዩት ሱቅ መልቀቅ እንደማይችሉ ህንፃዎችን እያስገደደ ነው ያለው። ለዚህም እንደው የህግ መሰረት አለኝ ወይም ቤዛ አለኝ ያለው ምንድን ነው በታክስ አስተዳደር አዋጅ አዋጅ ቁጥር 983 ህዝባር 2008 አንቀጽ ሰባት መሰረት ማንኛውም የፌደራልም ሆነ የመንግስት የገቢዎች መስሪያ ቤት የመንግስትም ይሆኑ ግል ድርጅቶች የታክስ ህጎችን በማስፈጸም ረገድ መንግስት ስለሚያደርገው እንቅስቃሴ ከታክስ ገቢ ሰብሳቢ መስሪያ ቤቶች ጋር የመተባበር ግዴታ እንዳለባቸው ስለተደነገገ በህንጻቸው ላይ ተከራይተው የንግድ ሥራ የሚሰሩ ግለሰቡ ነጋዴዎችም የተከራዩትን የንግድ ቤት ከመልቀቃቸውና ዕቃ ከማውጣታቸው በፊት ግብሩም ታክስ እየከፈሉበት ከነበረበት ቅርንጫፍ ጽህፈት ቤት የሚፈለግባቸውን የግብር ወይም የታክስ ዕዳ የሌለባቸው መሆኑን የሚያረጋግጥ ደብዳቤ እንዲያቀርቡ እንድታደርጉና አስቀድማቸው መረጃውንም ለቅርንጫፍ ጽህፈት ቤት ለገቢዎች ቅርንጫፍ ጽህፈት ቤት ማሳወቅ የሚገባቸው መሆኑን እያሳሰብን፣ በድርጅታችሁ በኩል ይኸው ተፈጽሞ ባይገኝ በታክስ አስተዳደር አዋጁ 983 ህዝባር 208 መሰረት እርምጃ እንወስዳለን፣ ተጠያቂ እናደርጋችኋለን የሚል ማስፈራሪያ ነው። እንግዲህ ለእያንዳንዱ በአዲስ አበባ ለሚገኝ የንግድ ማዕከል ወይም የገበያ ማዕከላት እንዲደርስ የተደረገው ይሄ በእውነቱ 983 208 የታክስ አስተዳደር አዋጁን አንቀጽ ሰባትን መሰረት አድርጎ አንድ ሰው የመተባበር ግዴታ አለበት ሲባል መንግስት መስራት ያለበትን ስራ ወይም የገቢዎች መስሪያ ቤት መስራት ያለበትን ስራ ይሰራል ማለት አይደለም። አንድ ህንፃ ለተከራይ ያከራያል፣ ገቢ ይሰበስባል፣ የሰበሰበውን ገቢ በአግባቡ ለመንግስት መከፈል ያለበትን ታክስ ይከፍላል። ከዛ ውጭ ግን እያንዳንዱን የሚያከራያቸው በመቶ የሚቆጠሩ ሰዎች በሚለቁበት ወቅት ባልተሰጠው ማንዴት በሌለው ስልጣን የመንግስት መስሪያ ቤትን ተክቶ ክሊራንስ ካላሳየኝ ያከራየውን ቤት አትለቅም ብሎ ከተከራይ ጋር ግብግብ የሚፈጥርበት ወይም ደግሞ ይህን ካላደረክ ተብሎ የሚገደድበት ምንም አይነት የህግ መሰረት የለም። የታክስን በማስፈጸም በኩል ለመንግስት የመተባበር ግዴታ እንዳለበት ይታወቃል። ያ ማለት ማስረጃዎችን የመስጠት በሚያስፈጽምበት ወቅት መተባበር እንጂ እስከዚህ ድረስ ተለጥጦ የገበያ ማዕከላትን ለማስገደድ መሞከር አግባብ አይደለም። መንግስት የቁጥጥር ስርዓቱን መዘርጋት፣ አሰራሩን ማዘመን እንደዚሁም ደግሞ ሰራተኞቹ በዲስፕሊን እና በእውቀት የታነጹ አድርጎ እያንዳንዱ ታክስ ከፋይ በአግባቡ ታክስ የሚከፍልበትን፣ ሁለተኛ ደግሞ ክሊራንስ ሳያወጣ ከቦታ ቦታ የማይዘዋውርበትን ሚንስ መፍጠር እንጂ በአስገዳጅ ሁኔታ እርምጃ ሊያስወስድ የሚችል የህግ አግባብ አንድም የለም። ውድን የተከበራችሁ የፕሮግራሜ ተከታታዮች፣ ስለዚህ ህንፃዎችን የተከራየኸውን ቤት አትለቅም ሲሉ፣ አዎ አልለቅም። ስለዚህ እኔም ደግሞ ለቆየሁባቸው ጊዜ እቃይን ላውጣ ብዬ በውላችን መሰረት ባለን የውል ግንኙነት መሰረት ወይም ማስጠንቀቂያ ሰጥቻለሁ ወይም የውሉ ጊዜ አብቅቷል፣ ስለዚህ ልልቀቅ ስልህ እቃህን የማታወጣም ቤቱን የማትለቅም ክሊራንስ ካላመጣህ እያልከኝ ነው። ክሊራንስ አቅርቤ ላንተ ማሳይበት የህግ አግባብ የለም። እንደዚሁም ደግሞ ለአንተም ክሌራንስ ማሳየት አይጠበቅብኝም። ለእኔን የምቆጣጠር ስልጣን የለህም አንተ። ስለዚህ ኪራይ ልከፍለህ ለከፍለህ አልችልም ቢል ምንድን ነው ሊያደርግ የሚችለው? ስለዚህ ኪሳራው በአንተ ነው። ክሌራንሱን እስከሚጨርስ ድረስ እቃህን አታወጣም ስላልከኝ እኔ ልውጣ ያልኩኝ ቢል ኪሳራውን፣ የኪራዩን ኪሳራ የሚቀበለው ድርጅቱ ነው ማለት ነው። ስለዚህ እንዲህ አይነት መስቀልቅሎች ስላሉት ይህም በድጋሚ እንዲህ አይነት አሰራር መታየት አለበት። ውድ የተከበራችሁ ፕሮግራም ተከታታዮች፣ እነዚህ መረጃዎች ወሳኝ የሆኑ መረጃዎች በመሆናቸው ለናንተ ላደርሳችሁ ብዬ ነው። አብራችሁ ስለቆያችሁና ይህን መረጃ ስለሰማችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛለሁ።